ልጆቻችን እንደስተኛ መሆን መልመድ እግዚአብሔርን መደገፍ ይበልጣል እና አላቅም ለማን እንደሚጠቅም ነገር ሁላችንም ግን ከባድ ጊዜ እናሳልፋለን እና እግዚአብሔር አብሮ ሚሆን ከሁላችንም ከእውነት በችግራችን በሐዘናችን በጭንቀታችን ይግባ፣ መጥፎ መንፈስ ከሁላችንም ላይ ይራቅ ነው። በእርግጥ አንዳንድ ስሜቶች አሉ አይደለ? ለደቂቃ እንደ እብድ የሚያደርጉን አይምሯችንን የሚያስቱን ያቺ ሰዓት ነች። ሴጣን የሚተባበርበት ሰዓት እና ያችን እንደ ምንም እንደው መዳን ያለን ጠብቀን እያለን እንለፋት እና እግዚአብሔር ከእኛ ጋር። ሰላም ለእናንተ ይሁን ውድና የተከበራችሁ በመላው ዓለም የምትገኙ አዳም ዘሮች፣ የሰው ልጆች በሙሉ ሰላማችሁ ብዝዝት ይበልኝ በያላችሁበት እንዴት አላችሁ? በአንቺ የተባይደው ልጅ ነኝ። ዛሬም ተመልሼ በአዲስ ቪዲዮ መጥቻላችኋለሁ። በአዲስ ቪዲዮ ስመጣ እንግዲህ ታምኔሉን እንዳያችሁት ነው በጣም አዝኝ ያለው ደንግጭ ያለው እውነት ለመናገር ሆነ ስራ ላይ ነበርኩ ኳ አይመቸኝ፣ ቪዲዮ ለመስራት ምናምን ግን መናገር ስላለብኝ ነው የመጣሁት። እና ያው ከመግቢያው ላይ እንዳያችሁት ቅዱስና ልዩ ይባላሉ እነዚህ ጥንዶች። ብዙዎቻችሁ ታውቋቸ አሏችሁ በኢየሱስ ታውቋችኋላችሁ ብዬ አስባለሁኝ። ምክንያቱም ሚዲያ ላይ አሉ፣ እንትን ላይ ማን ነው ቲክታክ ላይ፣ ፌስቡክ ላይ፣ ዩቱብ ላይ፣ ኢንስታግራም ላይ፣ ሁሉም ቦታ ላይ አሉ፣ የሌሉበት የለም። በጣም ታዋቂ ናቸው። በፍቅር ማለት በቃ ፍቅርን የሚያስተምሩ ለባለትዳሮች፣ ለካፕሎች አራያ የሆኑ ምርጥ ጽድት ያሉ የአራዳ ልጆች ናቸው ማርያምን የሚጠቀስ ምርቶች ናቸው እና ለእኔ አሁን ግን ተለያዩ የሚባሉ ወሬ ሰምቼ በጣም ነው የደነገጥኩት በጣም ነው ያዘንኩት። እውነት ለመናገር ማለት እንደዚህ አለ እንዴ ብዬ ክቡን ያልኩት ማለት ነው። ውሸት መስሎኝ ነበር ምናምን፣ ግን እሷም ላይቭ ላይ ስትወጣ የምትናገራቸው ነገሮች ምናምን በቃ እንደዛ፣ አሁን አታቅም። በፊት አንድም ቀን እንደዚህ ስለ ተስፋ መቁረጥ ስለ ደስታ ማጣት ምናምን ነገር አታወራም ደስ የሚል ነገር ነው የምትለው። ጽድት ያለች ልቅም ያለች ባለሙያ ሴት ነች። በነገራችን ላይ ቤቷን ባለቤቷን የምትወድ ቤቷን የምትወድ ደስ የምትል የቤት እመ ቤት ማርያም ነች። እና እንደዚህ አይነት ሮሮ ምናምን ይዛት በጣም ሰዎች ያው ማህበራዊ ሚዲያ ላይ ትንሽ ነገር በነገራችን ላይ ይወጣል። ይጋንናል። በጣም ማለት ነው እና ከየት እንደሰሙ ባላቅም እንደዚህ እንደዚህ እየተወራ ነው በዛ ላይ የእሷንም ሳስተያይ በቃ እውነት ነው እነዚህ ሰዎች ተለያይተው ነው ብዬ አመንኩኝ ማለት ነው። እረ እግዚአብሔር እንዳይለያዩ እንደው ጸልዩላቸው ማርያምን። ውሸት እንዲሆን የሁሉ ነገር እነሱ እንዳልተለያዩ ቢሆን ደስ ይለኛል። በቃ ማለት ስማሙ እንደዚህ ተዋዶ ተፋቅሮ መለያየት አለ እንዴ? ስላሴ ስልጣን በዚህ ልክ እንዴ? እነዚህ እኮ በጣም አራያ እኮ ናቸው ለባለትዳሮች፣ ለብዙዎች አራያ የሆኑ በቃ ትዳር ትዳር ካልቀረ እንደነሱ የተባለላቸው እኮ ናቸው። ፍቅር ካልቀረ እንደነሱ በቃ መፈቃቀር ካልቀረ ልክ እንደነሱ የተባለላቸው ሰዎች ናቸው እና አሁን ደርሶ ተለያዩ ሲባል በጣም ነው ያዘንኩት። በቃ በጣም ነው እንትን ያለኝ ማለት ነው እና እንደ በዙሪያቸው ያሉ ሰዎች ቢያስታርቋቸው የተኛውም ጥፋት ቢሆን እውነተኛ ፍቅር ያሸንፋል ብዬ ስለማምን ማለት ነው በእርግጥ የሚያለያዩ ነገሮች ሊኖሩ ይችላሉ። የትኛውን የሚያህል ሰው ብዋደር ግን ደግሞ እንዲስ ወልድ በነገራችን ላይ ፍቅራቸው ዝም ብሎ ትናንት ከትናንት ወዲያ የተጀመረ አይደለም። ከልጅነታቸው ጀምሮ ነው። ፎቶቸውን አሁን እናንተ ብታዩ እነሱም እንደዚህ ለቆ ነበር። አንድ ጊዜ ዩቲዩብ ላይ የድሮ ፎቶ እያሉ ለቆ ነበረ። በጣም በቃ እሱም ትንሽ እያለ አሁን ነው የሽበት ምናምን። ያው ሽበት እንትን በእድሜ አይደለም በነገራችን ላይ እኔም ሽበት አለኝ ግን ሽበት ሳያበቅል ምናምን እሷም እንደዚህ እንትን ሳትል ምናምን ልጅ ሆኖ ምናምን የተነሱት ፎቶ ምናምን እያሳዩ ነበር። እና የረዥም ጊዜ ፍቅረኝነት ነው፣ የረዥም ጊዜ ግንኙነት ነው። እጮኝነታቸው በጣም እንትን ያለ ነው። እና ከዛ ወደ ትዳር ገቡ። አልፎ ተርፎ ልጅ ወልደው ምናምን ከብረው ክፉን ደጉን አብረው እንዳሳለፉ እየተናገሩ አሁን ከብሮ በሚኖሩበት ሰዓት ላይ መለያየት እውነት በጣም ያሳዝናል፣ እውነት ከሆነ ማለት ነው። ረውሸት ያድርገው ቸሩ መድኃኔ ዓለም እስመአብ ወወልድ ወመንፈስ ቅዱስ ህልምልም ህልምልም ብዬ ያለው እኔ ማርያምን በጣም ነው ያዘንኩት። እኔ ጓደኛቸው ቢሆን በዙሪያቸው ያላሁት ሰው ቢሆን እንደው አስሬያቸው የሆነ ጌዳም ነው ይዣቸው የሚሄደው እኔ አይኔ እያየ ተለያይቶ እንዲቀሩ አልፈልግም። በቃ ይዣቸው የሆነ ቦታ ነው ልም ብዬም ጠፋው እግዚአብሔርን አይኔ እያየ ተለያይቶ አይቀሩም። በቃ መካዝ ካለበት ያ ሰው መካዝ አለበት። ጥፋት ያጠፋ ሰው ማለት ነው። ከእሷ ሌላ ሴት ጋር ካልሄደ ከእሱ ሌላ ወንድ ጋር ካልሄደች፣ ሌላ ጥፋት በቃ ሌላ ጥፋት እንትን አይልም ብዬ አምናለሁኝ። ይህን ያለ መለያየት አያደርስም ብዬ ነው ማምነው እና ሁሉም ነገር አሁን እሷ የመጸጸትም ነገር እንትን እያላት ይመስለኛል። ከቪዲዮቹ እንደምረዳ ከሆነ ብዙ ነገሮችን ትናገራለች ላይቭ ላይ እየወጣች አሁን በቃ ማለት ሰው ቾክሎ መውሰን እንደሌለበትም የምትናገራቸው ቦታዎች አሉ። ስንናደድ እንደዚህ ውሳ ለውሳኔ እንደማንቾክል ምናምን ነገር ባንቾክል እያለች ምናምን ትናገራለች ማለት ነው። ትምህርት እንዲሆን እያለች እና ያ ነገር ምን ተሰማኝ ማለት በችኮላ የወሰነችው ውሳኔ እንደሆነ ምናምን ይሰማኛል እና ይህ ነገር ደግሞ ለሁላችን የሚጠቅማል። በነገራችን ላይ በፍቅር በፍቅር ወይም በትዳር ስንኖር ነገሮችን ለእውነተኛ ፍቅር ነው የምላችሁ። ለእውነተኛ ዝም ብሎ ፍቅር ተብሎ እንደዚህ ለምጃጅ አሉት አይደለም፣ የውሸት ፍቅር የማስመሰል ምናምን አይደለም። እውነተኛ ፍቅር ለሆነው ትዳር ለሆነው ነገር በጣም እንትን ማለት አለብን ብዬ ነው ማምነው። በጣም በጥሞና ማዳመጥ ሶስት አራት መላልሶ ማሰብ የሆነ ነገር ከመወሰናችን በፊት ከቻለን ያን ነገር የተበላሸውን ለማቃናት መሞከር፣ ማዳን፣ ትዳራችን ማዳን፣ ቤታችንን ማዳን እንጂ ቶሎ ወስነን ባንለያይ መልካም ነው ብዬ አስባለሁ። ሰው ከገባ በኋላ በቃ ሞት ብለየውም ሞት ሞት ብቻ ነው ባልና ሚስትን ሊለያየው የሚችለው መለያየት በጣም ከባድ ነገር ነው። እግዚአብሔርን ስለዚህ መለያየት እንደው ባንመኝ፣ የተለያዩ ትን ሰዎች ብናስታርቃቸው ለማለያየት ባንጥር። ብዙዎቻችንም ለማለያየት እንጂ ለማስታግረቅ የምጥር ሰው የለም በአሁኑ ዘመን እውነት ለመናገር እውነት የሰውን ትዳር የሚበጠብጥ እንጂ እነሱ ሲዋደዱ የሚቀና እንጂ ደስ ብሎት ህይወታቸውን እንዲቀጥሉ የሚያደርግ ሰው የለም። ሁሉም ነገር ተበላሽቷል እና ጥንቃቄ ብናደርግ። ማርያምን በጣም ነው ያዘንጉት። ስላሴ ስልጣን ብዙ ላይፎች እንዳሳለፉ ማጣትን በደንብ እንዳዩ ምናምን እንትን ላይ ይናገራሉ። ብዙን ጊዜ ኢንተርቪ ተደርጎ የሆነ ምን ላይ እንደሆነ ብቻ አይቻለሁ። ቤት ኪራይ ራሱ የሚከፍሉበትን አቶ እንደተቸገሩ ምናምን ትናገራለች። ምንም ሳንትም ሳይኖራቸው፣ ደሞዝ ሳይኖራቸው ስምንት ሺህ ቤት ኪራይ ስምንት ሺህ ሰፊ ሰፋ ያለ ቆንጆ ቤት እንደ ይዞ እንደ ገቡ ምናምን ከዛ በቃ እግዚአብሔር አምላክ ስራ ላይ ባሏ እንደሰጠው እንደ ምናምን ትናገራለች። እና ብዙ ቻሌንጆችን አልፎ እዚህ ደረጃ እንደደረሱ ትናገር ነበር። የእነሱ ህይወት ደግሞ ለብዙዎች እንትን ነበረ ማለት አራያ ነበረ። አሁን መለያየታቸው ደግሞ የብዙዎችን ህይወት ይበጠብጣሉ እያምናለው። ምክንያቱም ብዙዎቻችን በምናየው ነገር እናምናለን። የምንሸወደው እኮ ለዛ ነው። አሁን እነዚህ ልጆች ፎቶ እንኳን ስነሱ አንድ ቀን ተኮሳትሮ ተነስቶ አያውቁም። ሁሌ እየሳቁ ነው ፎቶ የምነሱት። ሁሌ በቃ እኛ አሁን የምናስበው ምንድው ሁሌ በቃ ደስተኛ እንደሆኑ ምናምን ነው። ምናልባት ውስጣቸው የማያግባባቸው ነገር እየኖረ ይሆናለ። ሰው ታይታ እንደዛ ምንሆኑ ብቻ አላውቅም። ይህንንም አላምንም። ሲጀመረ ከልብ ፍቅር አለባቸው ከልብ ይፋቀሩ ነበር ብዬ ነው እኔ የማምነው። በነገራችን ላይ ማርያምን

እግዚአብሔር አምላክ ፍቅራቸውን እንድመልስላቸው ጸልዩ፣ እውነት እንድታረጉ ሁላችሁ ሙስሊሞቹ አድርጉላቸው፣ ኦርቶዶክሶች ደግሞ ጸልዩላቸው። የሰው ደስታ የቢያስደስታችሁ ጸልዩላቸው። ይቅርታ አዛጋቡባችሁ። ፈጣሪ አምላክ ፍቅራቸውን መልሶ ወደ ቀድሞ ቦታቸው እንዲመልሳቸው። ያ የሚያምር ልጅ በጣም ነው የሚወዱት ደግሞ ልጁን እና እሱን አብሮ እንዲያሳድጉ እግዚአብሔር እንዲረዳቸው ስአወልድ እሷን እራሷን አልጣለችም። በእርግጥ በጣም ደስ የሚል እንትን ነው ያላት፣ ግን እቃ ምናምን መሸጥ እንደምትፈልግ ሶፋዎቹን ምናምን የቤት እቃ እየሸጠች ምናምን ሊሸጥ ነው ብላ ላይቭ ላይ ትናገራለች እና በጣም ነው ያዘንኩት። እግዚአብሔርን ሲጀመር፣ ሰው ብለያይ ምንም ብፈጠር በቃ መቸኮል የለበትም ብዬም ያልኳችሁ ለዛ ነው። ነገሮች እኮ ሊስተካከሉ ይችላሉ። ጊዜ ሊፈጅ ይችላል እንጂ ለዛ ደግሞ በትዕግስት መቀመጥ ጥሩ ነው። ነገሮቹን ግራ ቀኝ ማየት ማጣራት ከባድ ነው። በጌታ ስም እኔ ብዙ ጥንዶች ስለያዩ አቃለው ብዙ ጥንዶች ብዙ ነገር ሲሆኑ ብዙ ባለትዳሮች ስለያዩ ያለው እኔ እንደዚህ ያንገበገበኝ የለም ደ ውሸት ባደረገው እያልኩ ሁሉም ቦታ ላይ ገብቼ እያየው እግዚአብሔርን እንዴ በስላሴ ስልጣን! እንዴ እንዴ እንዴ ይሄ ሳቅ ሲደበዝዝ ማየት እንዴት እንዴት ይጨንቃል። መቤቴ ይሄ ሳቅ ሲደበዝዝ በቃ ማየት እንዴት እንደሚካፋ፣ እግዚአብሔርን ይሄ ደስታ ስጠፋ እንዴት ሊሆን ይችላል? እንዴ በስላሴ ስልጣን፣ እኔ በጣም ነው ያዘንኩት። እግዚአብሔርን ምን ብዬ ልንገራችሁ? እንደው እግዚአብሔር ፍቅራቸውን ይመልስላቸው አምላክ ቅዱሳን ፍቅራቸውን ይመልስላቸው። ወደ ቀድሞ ቦታቸው ይመልሳቸው ቸሩ መድኃኔዓለም። ሁላችንም ደግሞ ኮመንት ስንጽፍ ብንጠነቀቅ ደስ ይለኛል። አሁን እኔ ገብቼ ኮመንቶችን እያየው ነበር፣ እና ይሁን ያለ አይደለ ቅስም የሚሰብር ምናምን ኮመንት የምንጽፍ ሰዎች አለን። ብቻ ብዙ ብዙ ነገሮችን አንዳንድ የሚያስቅንም የሚኮምተው አሉ። ይህን ሁሉ ከመለያየታቸው ይልቅ የጨነቀን ምንድን ነው? ልብሳቸው ነው። አንዳንድ ሰዎች ማለት ነው፣ ይህን ማች ልብሳቸውን ለማን ሊሰጡ ነው ምናምን ብሎ ሲጽፉ አየሁ። አንዷ ደግሞ ገባች እና ለእኔ እንዲሰጡ ለእኔና ለባሌ እንዲሰጡ ድምፅ ሁኑን ምናምን ማላገጥ በሰውንትን ረስ ማምል በጣም ነው የሚቀፋው። እግዚአብሔርን በቃ እናንተ አራዳ ሆናችሁ አላገጣችሁ አደለ? አሳፋሪ ሁላ ሲያስጠሉ። እኔ ለራሴ ተቃጥያለ፣ እዚሁ በመለያየታቸው ብዙዎቻችን እየገባን ሌላ ሌላ ነገር እኔ ደጋፊ ምናምን ሁኜ አይደለም። አሁን አብርሽ እና እንደ ሩታ ደጋፊ ምናምን እንደሚሆኑት ሁኜ ሳይሆን በቃ ትዳራቸው ደስ ይላል። መተሳሰባቸው፣ መተጋገዛቸው በጣም ነው ደስ የምለው። ልጅቱ ሴትነቷ በጣም ነው የሚያስቀናኝ። ቤቷን እንዴት እንደምትይዝ በቃ ማለት ምን ብዬ ልንገራቸው። እመቤቴን በጣም ነው የሚቀናባቸው። በቃ መንፈሳዊ ቅናት ነው ደግሞ እና በጣም በቃ በጣም የሚያስቀኑኝ ባለ ትዳሮች ናቸው። ደስ የሚሉ በቃ ደስ የሚሉ ስላሴ፣ ስልጣን፣ መከባበራቸው፣ መዋደዳቸው ምን ብዬ ልንገራችሁ። እና ይሄ ይሄ ነገር በጣም ነው በቃ ለወደፊት እኔ እራሱ እሷን እንደ እሷ መሆን ነው የሚፈልገው። በቤቴ ስኖር እግዚአብሔር ወዶ ፈቅዶ እኔ ስኖር እንደዚያ አይነት በቃ ምርጥ ሚስት መሆን ነው የሚፈልገው። በነገራችን ላይ ምርጥ ሚስት በቃ ባሏን የምትንከባከብ፣ ቤቷን የምትይዝ ሚስት መሆን መታደል ነው። ከልብ ምስት መሆን እኮ መታደል ነው። የሚገርማችሁ ነገር እና ይሄ ነገር አሁን ገደል ሲገባ ማየት በጣም በሚያሳዝንበት ሰዓት እየገባን ኮመንት ማላገጥ እንዴ? ምንድን ነው? በእናንተ ህይወት ነገር ምን እንደሚፈጠር እናንተ ታውቃላችሁ አታቁም? ስለዚህ ብትችሉ ጸልዩላቸው። በቃ መልካም ምኞት፣ እግዚአብሔር ያስታርቃችሁ፣ እግዚአብሔር ፍቅራችሁን ይመልስላችሁ እያላችሁ ጻፉ እንጂ ሌላ ሌላ ማላገጥ ውስጥ አትግቡ። ሰምታችኋል እና እግዚአብሔር አምላክ ትዳራቸው እንዲመልስላቸው ሁሌ ጸሎቴ ነው። በእውነት በጣም ነው የሚያሳዝነኝ። በቃ ቀኑን ሙሉ ቪዲዮቸውን ነው እያየሁ ሙሉ ማለት ይቻላል እንትን ውስጥ እየገባሁ ፎቶቸውን ቪዲዮዎቹን ውህ እያልኩኝ እንደ እብድ ነኝ። እንደዚህ ማለ እንደ በቃ ተለያዩ ማለት ነው ምናምን እያልኩ እንደ መለያየታቸው ይፋ እነሱ ወጥቶ ከተናገሩ እኔ እኔ አላቅም ምን እንደሚሆን ማለት ነው። በጣም ነው የምሰማኝ። በጣም ነው የሚያናደኝ። እግዚአብሔር በሚያውቁ ወይ ፍቅር ይህ ነው ፍቅር፣ በቃ ይህ እንደዚህም አለ። ሳይሞቱ እንደዚህ ተዋዶ መለያየት እንደዚህ ተላምዶ አንድ ቤት ኑሮ እንደዚህ ተዋዶ እንደዚህ ተፋቅረው መለያየት። ፍቅር ለምኔ፣ ትዳር ለምኔ። ጥንቅር ብሎ ቢቀደስ በእግዚአብሔር ስም በሞትኩት። እማምላክን አይሆንም አይሆንም ነው የምላችሁ። ውሸት ነው በሉኝ። ውሸት ነው አልተለያዩም። ውሸት ነው በሉኝ። እግዚአብሔርን ወይ ስአሁሎ ከስቅዱስ አረይም አምላክ ላር ተቃል ትመልሳችሁ ወደ ቀድሞ ቦታችሁ፣ ወደ ቀድሞ ፍቅራችሁ እግዚአብሔር አምላክ ይመልሳችሁ። የእኔ ጨረቃዎች እንዴት እንደሚያምሩ ደግሞ ሲስቁ፣ ሁሌ በቃ የሆነ ቪዲዮ ላይ ራሱ አሁን የምታዩት ፎቶ ላይ አንድም የተኮሳተረ ፎቶ አታገኙም። ሁሉም ጥርስ በቃ ሁሉ ሁሉ ቦታ ላይ ጥርስ በጥርሱ ነው ነው ጥርስ በጥርሱ ነው ነው። በጌታ በኢየሱስ ደግሞ ኮ የኤትና ወንድም ነው የሚመስሉት። በጌታ ዘመረ ደስታችሁን ይመልስላችሁ ቸሩ መድኃን ያለም ወደ ቀድሞ ፍቅራችሁ ወደ ቀድሞ ቦታችሁ እግዚአብሔር አምላክ ይመልሳችሁ። በእውነቱ ወይብስ ማወሎ ፈስ ቅዱስ በጣም ነው ውስጤን የነካኝ እመቤቴን ይሄንትን በጣም ከሚነግራችሁ በላይ ነው የተሰማኝ። ያም ሆነ ይህ ሁላችሁም ዱዓ አድርጉ፣ ጸሎት አድርጉላቸው። እግዚአብሔር አምላክ ትዳራቸውን ይመልስላቸው፣ መልካምን ሁሉ ያድርግላቸው፣ እግዚአብሔር ይጠብቃቸው። መልካም ዜና እንድን ሰማ። እግዚአብሔር እርዳን፣ ማርያምን እግዚአብሔር እርዳን። ከዚህ በላይ ምንም ሌላ አልችልም። ሰላማችሁ ይብዛልኝ፣ ዴና ሁኑልኝ። ለውጥ ነገር እያሳለፍኩ ነው ብዬ ብነግራችሁ ምንም ለውጥ የለውም፣ ጭንቀት ከማጋባት ውጭ። ችግርን የሚፈታው እግዚአብሔር ነው። ለእግዚአብሔር መናገር ለሰው መናገር ትናንት እንዲነበረች ከማለት ውጭ ሰው በእናንተ ታሪክም አይማርም። ፕላስ ለእናንተ መፍትሄ የሚሰጣችሁ ሰው ጥቂት ነው። በዚህ ሶሻል ሚዲያ ላይ መቶ ማውራት ጥቅም ሊሆን ብዬ ስለማስብ እንጂ ብዙ ሰው ሀስል ያደርጋል። በጣም ብዙ ሰው እና እኔም የተደላደለ ነገር ላይ ነኝ አደለሁም ልላችሁ ፈልግ። እግዚአብሔር ይመስገን፣ እግዚአብሔርን አላማረፍም፣ ግን ሁላችንም ሀስል እናደርጋለን።

ቀን በቀን ግን አሉጣ ነው። ማኔጅ እያደረግኩኝ ይመጣል። ሳቅም አልቻልኩም፣ ማልቀስም አልቻልኩም። ደንግጫለሁ በጣም ከዛ አይ አንቺ ስለማትችይበት ነው።